ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ተከታታዮች ይህ ዜና ቤተ ክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። በጉራጌ ሀገረ ስብከት እዣ ወረዳ አገና ደብረ ኃይል ቅዱስ ራኤል ቤተ ክርስቲያን በርካታ ምዕመናን የታደሙበት መንፈሳዊ ጉባኤ ተካሄደ። ያረካል አድማሱ በጉራጌ ሀገረ ስብከት እዣ ወረዳ አገና ደብረ ኃይል ቅዱስ ዑራኤል ቤተ ክርስቲያን በርከት ያለ ቁጥር ያለው ምዕመን የተሳተፈበት መንፈሳዊ ጉባኤ ከግንቦት 8 2017 ዓ.ም ጀምሮ እስከ ግንቦት 10 2017 ዓ.ም ተካሂዷል። በጉባኤው መጋቢ ሐዲስ ጸጋ ወልደ ትንሣኤ፣ መጋቢ ሐዲስ ሚስጥረ ሥላሴ ማናዬ፣ መጋቢ ሃይማኖት ተስፋዬ ሞሲሳን ጨምሮ ዘማሪያን የአገና ደብረ ኃይል ቅዱስ ዑራኤል ቤተ ክርስቲያን ሰንበት ትምህርት ቤት የአዲስ አበባ ቅርንጫፍ ተማሪዎች እንዲሁም የደብሩ አገልጋይ ካህናትና ሰንበት ተማሪዎች ተገኝተዋል። የአገና ደብረ ኃይል ቅዱስ ራይል ቤተ ክርስቲያን የአዲስ አበባ ልማት ኮሚቴ ባሰናዳው በዚሁ መርሃ ግብር የቤተ ክርስቲያናችን መምህራን በዕቅበተ እምነትና በሌሎችም ርዕሰ ጉዳዮች ዙሪያ ሰፋ ያለ ትምህርት ለምእመኑ አድርሰዋል። ዘማሪያንም ልዩ ልዩ ዝማሬዎችን አቅርበዋል። የአካባቢውን ተወላጆች በማስተባበር ጉባኤውን ያሰናዳው የአገና ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን የአዲስ አበባ ልማት ኮሚቴ የሕዝብ ግንኙነት ኃላፊዋ እምርታ ፍቃዱ ተክለ ማርያም መርሃ ግብሩ የተሰናዳው በአካባቢው የሚኖሩ ኦርቶዶክሳውያንን ለማጽናት ነው ብለዋል። ሕዝበ ክርስቲያኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለው በዚህ ደብር ወይም ደግሞ አጥቢያው ያለው ምእመን በመንፈሳዊ ነቱ በክርስትናው ጸንቶ እንዲኖር ማጽናት ነው። የማጽኛ መርሃ ግብር ነው ወይንም ደግሞ ጉባኤው ማለት ነው። እና ለማጽናት ታላላቅ መምህራንና እንደዚሁም ደግሞ ዘማሪያን አገልጋዮችን በማፈላለግ ዙሪያ በጣም ብዙ ጊዜ ነው የጨረሰብን ማለት ነው እና አመት የዛሬ አመት ነበር ለመደረግ የታሰበው ነገር ግን አሁን ባልኳቸው ምክንያት ወደዚህ ሊዘገይ ይችሏል። አሁን ግን እንደ እግዚአብሔር ፈቃድ እንግዲህ እግዚአብሔር ወዶና ፈቅዶ ይሄ ጉባኤ ሊደረግ ተችሏል። በጉራጌ ሀገረ ስብከት እዣ ወረዳ በሚገኘው የአገና ደብረ ኃይል ቅዱስ ራኤል ቤተ ክርስቲያን ለተካሄደው ሰፊ ጉባኤ በርካቶች የበኩላቸውን አስተዋጽኦ ማድረጋቸውን ያነሱት ደግሞ የቤተ ክርስቲያኑ የአዲስ አበባ ልማት ኮሚቴ አባል የሆኑት ወርቆ ሽኩር ናቸው። ጉባኤው በርካታ ሰዎች ተሳትፈውበታል። የደብሩ ምእማናን ከደብሩ ውጭ ያሉ በርካታ የቤተክርስቲያን ቅን ልጆች ተሳትፎ አድርገውበታል። በዚህ በተለይ በተለይ ድርጅት ያላቸው ወንድሞቻችን ድርጅት ቤታቸውን ለስብሰባ በመስጠት አዳራሻቸውን ለስብሰባ በመስጠት ገንዘባቸውን በመስጠት ህብረተሰቡ በገንዘቡም በአካልም እንዲሳተፍ በማድረግ በርካታ እንግዶች ይዘውልን መጥተዋል ገንዘባቸውን ሰጥተውናል በሞራል ከእኛ ጋር ሆነው ከጉባኤው ጅማሬ እስከ ፍጻሜ ድረስ በርካታ መስዋዕትነት ከፍለዋል ስለዚህ የደብሩ ተወላጆች በርካታ ወንድሞቻችን አሉና በዚህ ሊመሰገኑ ይገባል ምናልባት ስም ከመጣት አንጻር በርከትም ያሉ ስለሆኑ ያው ደብሩም ያውቃቸዋል እኛም እናውቃቸዋለን። ስለዚህ ምስጋናችን በጣም የላቀ ነው። በመርሃ ግብሩ ላይ የታደሙ የአካባቢው ነዋሪዎች በበኩላቸው በጉባኤው የተሰጡት ትምህርቶች ኦርቶዶክሳዊነታቸውን ለመጠበቅ የሚረዱ ናቸው ብለዋል። በተለይ በአሁኑ ወቅት አስፈላጊና ወቅታዊ በሆነ ጊዜ ይህ መዘጋጀቱ ምእመኑም ወጣቱም በጣም ፈልጎት ነበር። በደስታ ነው የተቀበለው። ሰው ማለት ነው አቅም የሌላቸውን ሰዎች እኔ እንዲያደርግላቸዋለሁ፣ እንዲጠብቃቸዋለሁ፣ እንዲደግፋቸዋለሁ፣ ገንዘብ ሰጣቸዋለሁ፣ ሌሎች ሌሎች ነገሮች፣ አልባሳት፣ ምግብ፣ የተለያዩ ነገሮችን እሰጣለሁ በሚል በየመንገዱ በየቤቱ ጭምር የሚደረግ እንቅስቃሴዎች አሉ። እነዚህ ነገሮች ደግሞ ለማስተካከል እንደዚህ አይነት ጉባኤዎች ያው ፍቱን መድኃኒት ነው። በአገና ደብረ ኃይል ቅዱስ ኡራኤል ቤተ ክርስቲያን የተሰናዳው ይህ መንፈሳዊ ጉባኤ ቀጣይነት እንደሚኖረውም ተጠቁሟል። በከሚሴ ሀገረ ስብከት የከሚሴ ደብረገነት ቅዱስ ገብርኤልና ቅዱስ ሚካኤል ቤተ ክርስቲያን አዘጋጅነት በቤተ ክርስቲያን ልማት ዙሪያ ከተለያዩ የመንግስት ሰራተኞች ጋር ውይይት ተደረገ። ሰላም አምባይ በከሚሴ ሀገረ ስብከት የከሚሴ ደብረገነት ቅዱስ ገብርኤልና ቅዱስ ሚካኤል ቤተ ክርስቲያን ሰበካ ጉባኤ ቤተ ክርስቲያኒቱ በልማት ተደራሽ ለማድረግ ሰፊ እንቅስቃሴ እያደረገ እንደሚገኝ ተገለጸ። ለዚህም ዓላማ የተቋቋመው አብይ ኮሚቴ መንግስታዊ ከሆኑ አካላት እንዲሁም የካህናት ንዑስ ኮሚቴ ጋር በመሆን ግንቦት 10 ቀን 2017 ዓ ም ከአንደኛ ደረጃ እስከ ኮሌጅ ባለው ተቋሙ የሚያገለግሉ መምህራንን በቤተ ክርስቲያን የልማት ዙሪያ ውይይት አድርጓል። በመርሃ ግብሩ ታስበው ዘንድ ሰው ምንድን ነው መዝሙረ ዳዊት ምዕራፍ 8 ቁጥር አራት ላይ ያለውን ኃይለ ቃል መነሻ በማድረግ ሰፊ ትምህርተ ወንጌል ተሰጥቷል። በመቀጠልም የአቢይ ኮሚቴ ምክትል ሰብሳቢ ለተወያዮቹ ቢሰሙ ቢያገለግሉትም እድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ በሚል የመጽሐፍ ቅዱስ ቃል የሰነድ ጽሁፍ ለእያንዳንዱ ምዕመናን ምን እንደሚጠበቅበት የሚያሳይ እጅግ ጥልቅና ሰፊ የሆነ ጥናታዊ ጽሁፍ አቅርበዋል። በተጨማሪም በቀረበው ጥናታዊ ጽሁፍ ላይ ውይይት የተደረገ ሲሆን ከተሳታፊዎቹ አስፈላጊና ለቤተ ክርስቲያን ልማት የሚጠቅም ሀሳብ ተዳሶበታል። በመጨረሻም ተሳታፊዎቹ በሙያቸው የሚቻላቸው እንደሚያደርጉ ቃል የገቡ ሲሆን ከውይይቱ በኋላም የመምህራኑ ኮሚቴ ተመርጦ መርሃ ግብሩ በጸሎት ተዘግተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ የከሚሴ ሀገረ ስብከት ሕዝብ ግንኙነት ክፍል ምንጭ አድርጎ እንደዘገበው የዕለቱ ዜናዎቻችን እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብራት ጋር